ሰላም ባለ ሰውዬ፣ ቤት እያጀብን ያለው አታስብ። አሁን ከሴ እንጀመር ያለው እስኪ ከዚህ በኋላ ምን እንደሚያመጣ እናየዋለን። ሌላ የሚያስጨንቅ ነገር አለ። ምን ነው? ሄለ እንደናደርልችም እንዴ! ሄለ እንደናደርልችም ተቀመጥ። ተቀመጥነሽ ገና ከምጣት በቁጣ ተቀበ። እንደ ስራማ ከሆነ በቆንጥጫም መቀበል ነበረብኝ። አንተ እርጉም ክደህኛል። ከሚስት ጋር ሆናችሁ ክዳችሁኛል። እኔ ቆጩና ከርሶቤት ልጆችን ሲሰርግ እኮ እስር ቤት ነበር። ጋሼ ዝም በል። ቆይ እና እዚህ ነገር ላይ እጄ የለበትም እያልክ ነው? እምልሎታለሁ፣ ምንም የማውቀው ነገር የለም እኮ። አሁን ምንም ወሬ አልፈልግም። ያቺ ተውሳክ የት ነው ያለችው? ልጆትን ነው ለካ ተውሳክ ብለዋል። ግን ከጩና በፊት ስለ ልጆት ብናወራ አይሻልም? ማለት ልጅ ያለችበትን ቦታ ታውቃለህ? በደም ነው የማውቀው። እየዋሻኝ ከሆነ ግን፣ ለምን ብዬ ዋሾታለሁ። ግን እስር ቤት እያለው ጩና ነገሮችን በጣም ማበላሽተዋለች። እውነቴን ነው። ያቺ ልጅ አንዴ ብቻ እጄ ላይ ትግባ እንጂ እኔው ራሴ ነኝ በእጄ ሲጣ አድርጌ ምገላት። ቆይ እንደሱ በጉልበትማ አይደለም ጋሼ። አንተ ነህ እኔን ምን እንደማድረግ የምታዘኝ? በጉልበትማ እኔም ሞክሬ ነበረ። ምናልባት ገንዘብ ፈለጋ ከሆነ ብዬ እኮ ነው። ትሰማኛለህ? ሂድና ንገራት ለዛች አጭበርባሪ በርባሪ ድም ብሎ አልሰጣትም። እንደውም ያለችበትን ከጠቆምኩኝ ለአንተ ነው ገንዘቡን የምሰጠው። ስለ ሙት አይደለም አይደለ? እያወሩት ያሉት እውነት ግን ልጃችን የት እንዳለች ታውቃለህ? ከአራት ዓመት ፍለጋ በኋላ ልጃችንን እጃችን ላይ ብታስገባልን ከሆነ፣ ቆጥረህ አይደለም ቀደም ማትጨርሰው ገንዘብ ነው ማስታቀፈ አውቃለሁ። መጀመሪያ ግን ስለ ሙቲ ማውራት አለብን። ልጅ ምን ሆናለች? አያስቡ ልጆት በጣም ደህና ነች። ግን ግን ምን እየጠበቅኩ ነው? ግን ምን ጩና ሙቲን ጉድፌቻ ሰጣታለች ምን እዴንሽለነአ የአረታ የሚባል ሰውዬ እኮ ስለሁሉም ነገር ሳያውቅ አይቀርም። ስለ የትኛው ነገር አንቺን አገኘሽ እንደ እርግጠኛ ነኝ። እኔማ ቢያገኘኝ በቁሜ የሚያቃጠለኝ። በነገራችን ላይ እኛ ክስ መስርተናል። እንደውም እንኳንም መጣሽ። አንቺም ሳታስፈልጊን አትቀሪም። ችግር የለውም። ልጄ እኔ መሆኗን የሚያረጋግጥ የዘረመን የሚያራከሉ አለሁ። ባይሆን ከረታ ጋር እየተስማማትን የማጸን ክራይ ውል ድብና አድርገ ይከዳሉ። ግን ራስሽን አደጋ ላይ መጣል ይሆንብሽም። ራሴን አደጋ ላይ ጣልኩትማ እዚህ ነገር ውስጥ ስገባ ነው። ዋጌ ሊከፈለኝማ ግድ ነው። ነገር ግን እናንተ ምንም በማታውቁት ነገር ስትሰቃዩ ማየት አልፈልግም። እኛም አንቺ ምንም እንድትወኝ አንፈልግም። ከፈለሽ ጉዳዩ እስኪያልቅ እዚሁ እኛ ጋር ማረፍ ትችላለሽ። ችግር የለውም። እረታም ቢሆን ምንም አያመጣም ካለ በለዚያ ግን ሚስጥሩን ሁሉ ለሚስቱ ዘረግፍለታል። እባክሽን ራስሽን እየጠበቅሽ እንደ ነገርሽን ከሆነ ሰውየው አደገኛ ሳይሆን አይቀርም። ልጅ አሁንም እዚህ አይደለም ያለችው? በጣም ነው የናፈቀችኝ፣ ባያት ደስ ይለኝ ነበር። ጓደኛችን ጋር ናት። ያው ከዚህ በፊት የተፈጠረውን ታውቂ የለ። እንዴት አላውቅም ብለሽ ነው። ዋና የችግር ፈጣሪ ሆነ ነበርኩ። በኋላ አብረን ሄደን እናያታለን። በእርግጥ ከዚህ በኋላ ፖሊሶቹ ምንም የሚያሰጋ ነገር የለም ብለዋል። ያው ግን እኔ እናት አደለም ታውቂያለሽ። አንቺም እናት ስለሆንሽ የልጅ ስስት ይገባሻል። ይገባኛል። ልጅ እንዳንቺ አይነት እናት ስላገኘሽ ደስ ብሎ ወይ ጌዲ፣ እሺ እንዴት ናት አሁን? በጣም ደህና ናት። ባለፈው ነው በትንሽ ወደ ላይ ያዘ ነበር። እናቴ እኮ ወደ ላይ ወደ ላይ አላት። ስትል ከዚህ በፊት ጨጓራ ያማት ነበር። እን አሬ እስከ መቆስ በጣም ደህና ነበረች። ይቅርታ፣ ለመጨረሻ ጊዜ ግንኙነት ያደርጋችሁት መቼ ነበር? አይገርም። እናቴ እኮ ትጀከሪ ጥያቄ፣ ይሄን ጥያቄ ነው እኮ እናቴ። ሁለታችሁ ግን ምን አሰባችሁ? ምናልባት እኮ ሆዷን አማት ሊሆን ይችላል። አይ፣ እናቴ እኮ መታወሪያ ነገር ነው ምን አለች የማይባት ምልክት በሙሉ የእርግዝና ነው የምትለው መቼም ከሆነም ከታመች በኋላ አይሆንም አደለ ሊሆን አይችልም አልኩህ እኮ ደሞ ቢሆንስ ያን የምርመራ አይገኝም ይገኝም ነበር ጊዜው ካለፈ እኮ ይሄ ነገር ሊለይ የሚችለው በሽንት ብቻ ነው ደሞ ያን ምርመራ መራ አርጋ ባይሆንስ በትክክል ቀኑ ባላስታውሶ አብረን ከተኛን ምናልባት አንዱ ሆነ ነው ይመስለኛል ለማንኛውም ምርመራውን ማድረግ አይከፋም መቼ ነበር ግን ትመጣለች ያልከኝ ነገር መጣለ ነበር ያሉት ቆይ ይህ ነገር ቢሆንስ ማለቴ እርግዝና ቢሆንስ እኔ እንጃ። ምናልባት እኮ በጤናዋ ላይ ተፅዕኖ ካመጣ ብዬሽ ነው። አይ አይሆንም። ቢሆንም ደግሞ እኮ። አይ አይሆንም። ጌዲ ለምን ሐኪሟን አታማክረውም? እስኪ እዛ ጌዲ። አስቤያለሁ፣ ግን በረከት ምን እሚለኝ ይመስላል አላቅም። ግን ምናልባት ይሄ ነገር ቢፈጠር እንኳን አሁን ካለችበት ነገር ተነስቶ ጥሩ ነገር ላይ ነገር ይችላል ብዬ እገምታለሁ። ወይ ማን ያቀር አሳይቶ ይነሳኝም ይሆናል ቶረታ ፖሊሶቹ እያሳደዱኝ ነው ሲመስለኝ፣ ሰዎቹ ሳይከሱኝ አይቀርም። የቶቹ ሰዎች ነው ምትለ? ነግሬዎት ያን ሁሉ ታሪክ ነግሬዎት፣ እነዛ ናቸዋ። እሙቲን በጉዲፈቻ የወሰዷት ልጄን የገዘዋት ማለት ነው። በእርግጥ አባቷ ሞቶ ማዘጋጃ ነው የቀበረው ብላ ማስረጃዎችን በሙሉ አትፈታ፣ ፍርድ ቤት ነው የወሰነላቸው። ወይኔ፣ እረ እቺ የማትረባ! አሁን የት ነው ያለችው? የእሷን ነገር ለእኔ ተወትኩ አልኩት እኮ። እሺ አሁን ልጅ የት እንዳለች ብቻ ንገረኝ። ይቶ እንጂ አቶ ረታ ዝም ብዬ እናገራለሁ እንዴ? ለመተንፈስም እኮ ምግብ ነገር ያስፈልጋል ምግብ፣ ምግብ። ለምንድን ነው ግን እኔ አንተን የዚህን ያህል እየታገዝኩ ያለሁት? ምክንያቱም በዚህ ሰዓት ልረዳውት የምችል ሰው እኔ ብቻ ስሎንኩት ነዋ። ጣቢያ ህጅ የምንዳልከስ እኔም ራሴ ልጅቷን በህጋዊ መንገድ አላገኘኋትም። ድሮ የማውቃቸው ቱባ ባለሥልጣናት ደግሞ ከቦታቸው ላይ ተነስተዋል። ታዲያ እነሱ ቢቀይሩ ወንበሩ አንድ አይደለ እንዴ? እነዚህኞቹ በጣም ገገሞች ናቸው። ስለዚህ ህጉ አይሰራም እያሉኝ ነው። ቢሆንም ተስፋ አልቆርጥም። እኔ ጋር አንድ ቆንጆ ሀሳብ አለኝ። ለምን እንደዚህ አናደረግም? ጩናን፣ ሕፃኗን በገንዘብ አታለው ሊያሳድጓት እንደወሰዱባትና አባቷ በህይወት እንደሌለ እንድትናገር ብናደርጋትስ? በእርግጥ እናረጋግጥ እንኳን ቢሉ የልጅ የዲኤንኤ ከእኔ ጋር ይመሳሰላል። አዩ አይደል? ለዚህ ነው ጩናን በዘዴ እንያዛት ያልኩት። እሺ አሁን ልጄ ያለችበትን ቦታ በትክክል ጠቁመኝና የፈለግከውን ገንዘብ በአካውንት ላስገባልህ። ቆ ሄደው ምን ሊያደርጉ አሁንም በጉልበት ተጠቅመው፣ ካልሆነ ግን ልጄን ማየት ብቻ ነው የምፈልገው። እናቷ ኮ ልጄን ካላመጣችሁ ብላ አሁንም ታማን ያለችው አልገባትም። ሁሉም ሰው ስለዚህ ማጸንክራይ አውቋል። ይሄ ደግሞ ለእርሶ ትልቅ አደጋ ነው። እና አሁን ምን አርግ ነው እያልከኛለሁ? ፖሊስ እያሳደደኝ ስለሆነ አሁን ገንዘቡን በእጄ ይሽጡኝ። ከዛ በኋላ ያለውን ያለው ስራ እንዴት እንደምሰራው እኔ ነግሮታለሁ። ምንም ነገር ሳታረግልኝ ነው እንደ ገንዘብን ምሰጠ ዝም ብዬ ገንዘብ ምረጭ መስላለሁ። ልጆት በአሁኑ ሰዓት እነበረከት በረከት ቤት ናት። በረከት ደሞ ማን ነው? የልጆት አሳዳጊዎች ናቸው። እኔም በረከትን ተከታትዬ ነው የደረስኩበት። እና ቤቱን ልታሳየን ትችላለህ? ቢያንስ የልጅን አይን ልየው እችላለሁ። ግን ሌላ ችግር የማይፈጥሩ ከሆነ ብቻ ነው ጥሩ። ከዚህ በኋላ ጥበቃ መቅጠር አለብን። አያስፈልገንም እንዴ። ምን ማለት ነው? ገጀራው እኮ አሁንም በፖሊሶች እየተፈለገ እኮ ነው። ደግሞ እኛን ለመበቀል በማንኛውም ሰዓት እዚህ መቶ እሷ ሊወስድብን ይችላል። ስንቴ ነው ምነግርሽ? ፖሊሶቹ እየተከታተሉት ነው። ምንም ነገር አያደርጋችሁም፣ አይዟችሁ ብለውናል። አላልኩሽም እንዴ? ጌዲ ነው መሰለኝ። ቆይ እጄ ልክፈትለት። ተጫዋትሽ ከአባትሽ ጋር የት ማትሄጂ? የእኔ ቆንጆ፣ ከዚህ በኋላ ከእናትሽ እና ከአባትሽ ጋር በቃ አብረን መኖር ነው እሺ? የት ማትሄጂ? በቃ አቤት። ሰላም ሰላም፣ የአቶ በረከት ቤት ነው? አዎ፣ ነው። እኔ ባለቤቱ ነኝ። ማን ልበለሽ? ወይ እረታ እባላለሁ። የሙት አባት ነው። ምን ምን ምን ነው? ደነገጥሽ? አይ፣ አልደነገጥኩም። እንዴ መሽ ደነገጥኩ። ለምን ደነገጣለሁ? እሙቲን ማየት እችላለሁ? እሙቲ እዚህ የለችም። ማለት ከአባቷ ጋር ሌላ ቦታ ሄዳለች። ቆይ አንተ ለምን ፈለግካት? ተረጋጊ፣ ሁሉንም ነገር ሰምቻለሁ። ምንድን ነው የሰማው? ይቅርታ፣ ውስጥ ድስት ጥጄ ነበረ። ይቅርታ፣ እሱ ማውጣት አለብኝ። ይሄ ነው። ቁ እዚህ ድረስ መጣች። አለ ናርዶስ። ማን ነው በሩን የሚደበድበው? ሰውየው እዚህ ነው። የቱ ሰውዬ? አቶ ረታ። ምን? በጣም አድጋለች ናርዲ አንድ ይዘሽ አቶ ዶስት ግቢ። አቶ ረታ፣ የተፈጠረው ነገር በሙሉ በጣም አዝናለሁ። ሁሉንም ነገር እንደሰማችሁ አውቃለሁ፣ ነገር ግን ነገሮች ሁሉ እናንተ እንደሰማችሁት አይደለም ማለት እሙቴ የተወለደችው በማህፀን ኪራይ አይደለም። እሱንም ቢሆን አውቀናል። ምን አይዞ፣ አንተ ብቻ ከዚህ ቤት በሰላም ሂድ እንጂ ስስትን ከጩና ጋር ተኝተ እንደወለድካት ለሚስታል ነግራት። አሁን ዋናው ነገር እሱ አይደለም። ዋናው ነገር ከዚህ በኋላ ስስት የእኛ ልጅ ሆና መጠራቷና ልጃችን ሆና መቀጠሏ ነው። ግን እኮ ያለ እኔ ያለ አባቷ ፈቃድ ነው። ጩና ነጥቃ የሰጠቻችሁ ለእኛ ጩና ሳትሆን ፍርድ ቤቱ ነው ልጃቹ ትሁን ብሎ ፈቅዶ ይሰጠን። ስህተት ተሰርቷል እያልኩ እኮ ነው። እና እኛ ምን እናርክ? ስህተቱን የሰራ ነው እኛ ነን እንዴ? እናቷ ልጄን ካላመጣችሁ ብላ ታማ አልጋይዛለች። ውጭ ድረስ ወስጃ ሳክሚያት ነበር። ግን ዶክተሮቹም ያሉት የግድ የምትፈልገውን ነገር ማግኘት አለባት ነው። እና ምን እያልክ ነው? የምትጠይቁኝ ነገር በሙሉ ለማድረግ ዝግጁ ነኝ። ጩና ልጅቷን እንደሸጠችላችሁ አውቃል። እኔ ገንዘቡን አስር እጥፍ አድርጌ ልስጣችሁና ልጃችንን መልሱ። መጀመሪያ ክብር ያለው ሰው ስለመሰል ነበር በክብር ያናገርኩ። አሁን ሌላ ነገር ሳታናገሬ ከቤት ይውጣል። ስማ፣ በህጉም ብትሄድ አታሸንፈኝም። ይልቅ ያቀረቁልን ነገር ብትጠቀምበት ነው ሚሻል። አሁን ውጣ፣ ውጣ፣ ከቤት ውጣ። ብቅ እኮ እየሰማኝ ነበር። ይህ ሰውዬ ግን በቀላሉ የሚፈታን ይመስልሃል? ጉዳዩን ለፖሊስ ሪፖርት ማድረግ አለብኝ እንዴ? ልጃችንስ፣ ልጃችን ምን? አሁን እንኳን ጠባቂ የሚያስፈልገን አይመስልም እንዴ አንተ ስቶ ጣንቋ የምን ላደርጋት ነው? ይህን ስራ ለፖሊሶች ተሌላቸው አልኩሽ። ጎን አርዲ ቢሆንም አንድ ደህና ጥበቃ መቅጠር አለብን። እንዴ እኔ እዚህ በስጋት ልለቅ እንዴ? ሄዷል አይደል? ተመልሶ ይመጣም አይደል? አዎ የኔ ቆንጆ ሄዷል። ልጅ ቷን እራሱ እኮ አሳቀቅናት። እኔ ግዝም ታባት ነው ያለኝማ፣ አንድ አባት ነዋ። እሱም ደግሞ ማን ነው? እስኪ ንገሪ። አንተ ነይ ነይ ነይ ነይ የኔ ልእልት ሳሚን። እስኪ እውነቴን እቼ ማትረባ አግኝቼ ጉረሯን ያልበጠስኩላት እንደሆነ እኔ ረታ አይደለሁም። እስካሁን እኳ አልነገሩኝም። ቆይ ምንድን ነው የተፈጠረው? ቺ ቢምቢ በጣም ንቃኛለች ማለት ነው። ጩና ደግሞ ምን አደረገች? ማውጣት የሌለባትን ትልቅ ምስጢር አወጣች። ለዚህ ደግሞ ዋጋ ሞት ነው ሞት ብቻ። ለእኔም እኮ የእርሶ ምስጢር እንዳላት ነግራኝ ነበረ። ቆይ ምንድን ነው እሱ ነው ወይስ እኔም ማወቅ የሌለብኝ ምስጢር ነው? አንተ አሳልፍ ለሰጠኝ ነው። ሲጀመር እኔ ነኝ ጥፋተኛ። ከእንደ እናንተ አይነቱ ትንንሽ ሰዎች ጋር ቀድሞውን መዋዋል አልነበረብኝ። አረ ጋሼ እያስጨንቁኝ ነው። ትሰማኛለህ? ከዚህ በላይ እንዳላስጨንቅህ ከፈለግ ያቺ ጩና የሚሏትን ልጅ ፈልጋት። ካለበለዚያ የራሴን ሰዎች አሰማርቼን ቢሆን የትም አገኛታለሁ። አረ ችግር ይሉም፣ ራሴው ፈልጌ አገኛታለሁ። እና በረከት ምን አሉት? በእርጋታ አልቀርበው እፈልግ ነበር። ሰውየው ግን አንተ እንዳልከው ወቀቀ አጥ አይደለም። ሰውየው ግን ገጀራው እንደነገረኝ አይነሰው አይደለም። ምናልባት ያ ገጀራው ግዙፍ አድርጌ እንድስለው ፈልጉ ይሆናል። ቢሆንም ግን መጠንቀቁ አይከፋም። እንግዲህ የእሱንም ጉዳይ ለፖሊስ ተናግሬያለሁ። በግ ጥሩ ነው፣ ግን ደግሞ የራስን ጥንቃቄ ማድረጉ ደግሞ መልካም ነው። ይኸው በናርዶስ ጉትጎታ ጥበቃም ቀጥሬያለሁ። ይልቁን ሄለን እንዴት ናት? ቅድም ደውዬላት ምንም ድምጿ ልክ አልነበረም። አሁንም ያስመለሳት ነው። ቆይ የሄዱበት አካባቢ ሐኪም ቤት ነገር የለም እንዴ? አዎ የለም። ትንሽ ራቅ ይላል። እማዬም ደግሞ ነገር ይወስድ ይሆናል። ባሰ ተጠረጠረች፣ ምንም ትኩረት አልሰጠችውም። ለማንኛውም ትምጣና ምርመራውን ታርክ። ባይሆን ተመልሳት ሄዳለች። ያው እንግዲህ ግን ለምጣት አስበዋል። እኔም አግዝ ነገር ይኖራል እንዴ? አዎ ይኖራል። በረከት ንገሪኝ፣ ምንድን ነው እሱ አቅም የሚችለው ነገር ከሆነም ከማድረግ ወደ ኋላ አለ። ጸልይልኝ እባክህ፣ ነገሮች መልካም ሊሆን ይጸልይልኝ። በጣም እየፈራሁ ነው በረከት። በህይወቴ እንደዚህ ፈርቼ እማውቅ አይመስለኝም። አሁንም የምልህ ነገር ቢኖር ተመሳሳይ ነው። በቃ ነገሮች ሁሉ ጥሩ ሊሆኑ ይችላሉ። ፕላስ አጎቴ ስስትዬላእንደሽ ትንሽ ጣፋጭ ደህና ነኝ እትዬ ሄለን ተሻላት። አዎ ይቻላል። ትይኝ ማለት ልጆች አያውቁም ማለት እኮ ከባድ ነው። አሁን እኛ ብዙ የምናወራው ወሬ አለ። ስለዚህ አንቺ ሄደሽ ተጫዋች። እሺ አጎት። ጫ ጫስበይ ቅበሜ ወይ ማን ያውቃል። እናቴ ምን ተሳክቶ እኔ ምን ጃባት ይሁን ነው። አይ ይሄ ነገሩ እውነት ሆነ እንዴ? ሊሆን አይችልም። እማዬ ግን ውስጤ ነግሮኛል። ይሆናል እያለች ነው ዋናው ነገር ስለ ሌለን ጤንነት ማሰብ ነው። ዶክተሩን ዛሬ አናግሬው ነበር። አልነገርከኝም እኮ። እና ምን አለ? እርግዝና እንደማይሆን ተስፋ እንደማያደርግ ነገረኝ። ከሆነ ግን መቼም ልጁን ሞድ እንደማችል ነገረኝ። ቢያንስ እኮ ማስታወሻ ይኖረኛል ብዬ አስበኝ ነበር። ኧረ እባክህን ጌዲ ተረጋጋ። እንዴ ቆይ ምን ሆነ ነው? ሄለ ምንም አትሆንም። አንዳንዴ ሁሉ ነገር ህልም በሆነ ብዬ አስብና ድንገት በነቀውና ከዚህ ሁሉ ጉጃ ቦጣ ብያ ሆነ

እንትን ሳትሰናበች ወሬ ነው እባክሽ አንተ ግን ለምንድን ነው ከህይወቴ ማትወጣው በቃ ከህይወቴ ውጣ እንዴ ቆይ ከእኔ ምንድን ነው የምትፈልገው ምንድን ነው የምትፈልገው እያልኩ እኮ ነው በመጨረሻም ደመኛን እጄ ላይ ጣለልኝ አደል ቆይ ቆይ ተረጋጋችሁ መጀመሪያ የተባባልን ሆና አስበያት አይገርምህም ሁለታችሁንም አልፈራችሁም እሺ እንዴት እኔ ላይ እንዲህ አይነት ክህደት ትፈጽሚያለሽ ጻምኮ የገዛ ሚስቴ ለኔ ነው እንጂ እኔ አይደለሁም። እሺ እኔ ማጽን ኪራይ ብቻ ነው ያደረኩት። እህ ቆይ ቆይ ቆይ፣ ጋሽ አሁን ጉዳዩ የጩና ጉዳይ አይደለም። ዋናው ወሳኙ የእሙቲ ጉዳይ ነው። ሙቲ ሙቲን ታውቃት። እሺ ጥሩ ኑሮ ላይ ናት ያለችው። ይኸውላችሁ፣ ምናልባትም ጩና፣ አንቺ መረጋጋት አለብሽ። ከዚህ በኋላ ቁጭ ብለን ብንነጋገር ጉዳዩን እኮ ልንፈታ እንችላለን። አይመስላችሁ? ወዴት ነው ተረጋግታችሁ የምትቀመጡት? እኔ ልወጣ ነው። ጩኒ ደግሞ ተረጋጊ። እኛ ለጸብ አይደለም የመጣ ነው፣ ልናወራን የመጣ ነው። ሰማሽ አይደለ? እና ጓደኛ እንዴት ነህ ነበር። እና ምን አለችም? ደስ እያለ በፈክታ ነበር ያወራችን። በጣም ደስ ይላል። ተሽሏታል ማለት እኮ ነው። ሌላ ምንም የነገረች ነገር የለም? ምንም የለም፣ ብቻ ህልሜ እውን ሲሆን ይታይ ነው አለችኝ። አ ይሄ ደው ምን ማለት ነው? እኔ እንደ ጠረጠርኩት ከሆነ ምናልባት ነፍሰጥር መሆን አስቀድማ ታውቅ ነበር፣ ግን ጥርጣሬ ነው። አንተ ራስህ አረጋገጥክ እንዴ? ምናልባት ይሄ ነገር እውነት ሊሆን ይችላል። እንግዲያው ከሆነ መቀበል ነዋ። ቆይ ግን እሷ አውቃ እንደሆነ አንተ በምናወቅ? ስመጣ አንድ ነገር ሰፍራ ይዛለኝ አለችኝ። የምር ነው። በጣም ያስጨንቀኛል። ነው እኮ እሱ ነው። ዶክተሩ ላይ ደንኮን ደግሞ ይህ ነገር በፍጹም ሊሆን እንደማይችል ነው። እነሱ ደግሞ ሁሌ ኔጌቲቭ ነገር ማውራት ይወዳሉ። ቆይ አሁን እርግዝናን ከዚህ ጋር ምን አገናኘው? ምን ሆና አለ በረከት ጉንፋ አይደለም እኮ የያዛት። በእርግጥ ህመሟ ከባድ እንደሆነ አውቃለሁ። ምን ላርግ ቢጨንቀኝ እኮ ነው። ለማንኛውም ነገር መታ ምንም ነገር ስታረግ ሁሉ ነገር ይታወቃል። ግን ይህ ነገር ተፈጥሮ ዶክተሮቹ ጽንሱ ይውረድ ቢሉ እሷ የምትስማማ ይመስላል። ሌላው ትልቁ ስጋት ኮሱ ነው ተቃላ አሁን አሁንስ የእሷን ስቃይ ላለማየት ይህ ነገር ባልተፈጠረ ብዬ እመኛለሁ። መቼውን የእኛ መከራ የሚቋጨው የሚቋጭው አላውቅም። እኔ የምልህ መርማር ጋየት እንዴ ለጊዜው ገጀራውን እየፈለጉት እንደሆነ ነግረኛል። ምና ል ያኔ የሚስቴን ዛቸው ወደዛ ብዬ ባሲያዝኩት ኖሮ ባሳሰርኩት ኖሮ ግን እኮ አሁን ሊያደጋ የሆነብህ ገጀራው ሳይሆን ይህ አረታ ሰውዬ ነው። ረታ ላይም ክስ መመስረት ትችላለህ ብለኝ ክስ መስርቻለሁ። አየን ህይወት ሰው አዲስ ቤት ይጀምራል፣ እኔ አዲስ ክስ ነው በየጊዜው ይጀምራል። የኔ ህይወት ያሳዝናል። ይሁላችሁ ቀላል እኮ ነው። የዛኔ አባቷ ሞታል ብለሽ የተናገርሽውን ነገር በስተት እንደሆነና አባቷ አቶ ረታ እንደሆነ መናገር ነው በቃ። ባልናገር ምን ልታመጡ ነው? ጩና አርቀሽ ለማሰብ ሞከሪ። ምንም ቢሆን ገንዘቡን ከተቀበልሽ በኋላ ክደሹ ድጋሚ ልጁን ሰርቀሽበታል። ግን አሁን ያንን ሁሉ ነገር ረስቶ በገንዘብ እንደራደር እያለች ነው። እሺ በቃ አሁን ሁሉንም ነገር እንርሰው፣ እኔ ልጄን ብቻ ነው እምፈልገው። እሙቴ አንተ ልጅ አይደለችም፣ የእነሱም ልጅ አይደለችም። እሙቴ የእኔ ልጅ ናት፣ ጩና በግፍ ነጥቀው የወሰዱብኝ። እኔ ደግሞ ልጅህን ማንም ነጥቆ አልወሰደብህም እያልኩ ነው ራሴን እኔ ፈቅጄ የሰጠዋቸው? እውነት ይሄን ነው። አሁንስ እዚች ልጅ ላይ ያለኝ ትግስ እያለቀ ነው። ቆይ ተረጋጋ እረታ። ምንድነው የምረጋጋው? አታያተም እንዴ አሁንም በግትር አቋሟ እንደጠናች ነች ያለችው። አድምጭጩና እረታ፣ ብዙ ኃይል ያለው ማለቴ ብዙ ኃይል ያላቸው ሰው ናቸው። ልጃቸውን አገሩ ላይ ጠቅላላ ያሉትን ጠበቃ ቢሆንም አቆመው ልጃቸውን በእጃቸው ማስገባት ይችላል። ታዲያ ለምን እንደዛ ያደርግን? እንደዛ ሳረግን አንቺን ተበቅዬ ነው የሚሆነው ይሄን ታውቅ ያለች አይደል? ታዲያ አሁን ለምን አትበቀለኝም? ተሰማኛለህ። እኔ አሁንም ከነበረከት ጎን ነኝ። እሺ ከእውነት ጎን ነኝ። ሁለታችሁ ምንም ብትሉኝም፣ እኔ ከእውነት ጎን ነው የምቆመው። እርግጠኛ ነሽ? ይሄ የመጨረሻሽ መልስ ነው? አው እርግጠኛ ነኝ። ይሄ መጨረሻ ውሳኔ ነው። እሺ እኛ በጸባይ መተንና እናናገረች ነበር የመጣነው፣ ግን አይሆንም ማሻፍረኝ ካልሽ መቼስ አቶ ረታ በሁለት ነገር ሲጎዱ እያየው ዝም ብለሽ ሷእን ነው። ምን ታደርገኝ ነው? እሱን አሁን አሳይሻለሁ።